ማህበረ መንፈስ ቅዱስ ማህበረሰብ አገልግሎት በኢትዮጵያ ድጋፍ አደረገ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ማህበራዊና ልማት ኮሚሽን የማህበረ መንፈስ ቅዱስ ማህበረሰብ አገልግሎት በኢትዮጵያ የሐመር አካባቢ ጽሕፈት ቤት በደቡብ ኦሞዞን በሐመር ወረዳ አቺ ሙሳና፣ ሻንቆ ቀለማ ቀበሌያት ለወንድና ሴት የቁጠባ ቡድን አባላት ድጋፍ አድርጓል። የማህበረ መንፈስ ቅዱስ ማህበረሰብ አገልግሎት በኢትዮጵያ መስከረም 29 ቀን 2018 ዓ.ም ደቡብ ኦሞዞን ዲመካ ያደረገው ድጋፍ የቁጠባ ውጥኖችን ዘላቂነት ለማግኘት ማረጋገጥና የሴቶች ቁጠባ ለማህበረሰብ ልማት ቁልፍ መግቢያ እንደሆነ በመገንዘብ ሴቶችን በቁጠባና በኑሮ ማሻሻያ ስራዎች ለማብቃት ታስቦ የተደረገ ድጋፍ መሆኑ ተገልጿል። በሐመር ወረዳ አቺ ሙሳና ሻንቆ ቀለማ ቀበሌያት በተደረገው ድጋፍ አራት መቶ ፍየሎችን ለሁለት መቶ ወንድና ሁለት መቶ ሴት የቁጠባ ቡድን አባላት በተሳካ ሁኔታ አከፋፍሏል። የማህበረ መንፈስ ቅዱስ ማህበረሰብ አገልግሎት በኢትዮጵያ አሳታፊና ዘላቂ የልማት አካሄዶችን በመጠቀም ማህበረሰቡን እያበረታ ይገኛል። ድጋፉ የቡድን ተግባራት ስራን ለማጠናከር፣ የቤተሰብ ኑሮን ለማሻሻልና የመቋቋም አቅምን ለማሳደግ ያለመ መሆኑም ተጠቁሟል። መረጃው የካቶሊካዊት ቤተ ክርስቲያን ማህበራዊ ተግባቦት ገጽ ነው።